አስራ ሁለተኛው የካርዲናሎች ጉባኤ በቅድስት መንበር መደረጉ ተገለጸ። አስራ ሁለተኛው የካርዲናሎች ጉባኤ በቅድስት መንበር የተደረገ ሲሆን ጉባኤው በዋናነት ትኩረቱን ያደረገው ቀጣይ በሚመረጡት ርዕሰ ሊቃነ ጳጳሳት መሰረታዊ ተግባራት ላይ መሆኑ ተገልጿል። መቶ ሰላሳ ካርዲናል መራጮችን ጨምሮ አንድ መቶ ሰባ ሶስት ብጽዋን ካርዲናሎች በአስራ ሁለተኛው ጠቅላላ ጉባኤ መካፈላቸውን የቅድስት መንበር የፕሬስ ጽፈት ቤት ዳይሬክተር ማቴው ብሩኒ ከጋዜጠኞች ጋር ባደረጉት ቆይታ ተናግረዋል ብጽዋን ካርዲናሎች ሰፊ ውይይቶችን ያደረጉ ሲሆን በዚህም በሲኖዶሳዊነት በኢኮኖሚያዊ ጉዳዮች እንዲሁም በሰላም ዙሪያ የሚሰራ የተስፋ ሊቀ ጳጳስ ያስፈልጋታል ብለዋል። በጉባኤው የርዕሰ ሊቃነ ጳጳሳት ፍራንቲስኮስን ቀለበትና ማህተም የማስወገድ ስነስርዓት በ12ኛው የካርዲናሎች ጉባኤ ላይ ተደርጓል። ቅዱስነታቸው ከሞቱ በኋላ ወደፊት ይፋዊ ሰነዶችን ለማተም አላግባብ ጥቅም ላይ እንዳይውል የሚደረግ ስነስርዓት ነው። የቫቲካን መገናኛ ብዙኃን ቀለበትና ማህተም መሰረዙን የሚያሳዩ ፎቶዎችንና ቪዲዮ ተገቢዎቹን አጋርተዋል። ዘገባው የቫቲካን ዜና ነው።